አቤል ፍሬም አሁንም በእስር ላይ ነው። አቤል ፍሬም ከታሰረ ወራቶች ተቆጥረዋል። እስካሁንም ፍርድ ቤት አልቀረበም። ሙሉ መረጃውን ለማግኘት ይከታተሉን። ዲሰምበር 13 2024 ዩቲዩበሩና አክቲቪስቱ አቤል ፍሬም በጸጥታ ኃይሎች ከታሰረ ብዙ ወራት ተቆጥረዋል። ስጋቱ እየጨመረ ቢሄድም ስለ ጉዳዩ ምንም ግልጽ መረጃ ሳይሰጥ አሁንም እንደታሰረ አለ። አቤል የትግራይ ፖለቲከኞችና አክቲቪስቶችን እንዲፈታ በመንግስት ላይ ከፍተኛ ጫና ሲያደርግ ነበር። የዩቲዩብ ቻናሉና የማህበራዊ ሚዲያ መድረኮችን በመጠቀም ስለ ፖለቲካዊ ጭቆና መንግሥትን ሲቃወም የነበረው አቤል ከታሰረ ወዲህ ፍትህ ሊያገኝ አልቻለም። ከምታሰሩ ጥቂት ቀናት በፊትም የዩቲዩብ ቻናሉ በሚስጥር ወርዶ ከማኅበራዊ ሚዲያ ድምፁን አጥፍቶ ነበር። ከዚያም በዲሰምበር 13 2024 የጸጥታ ኃይሎችን በቁጥጥር ስር እንዳዋሉት ተነግሯል። ይሁን እንጂ በየትኛው እስር ቤት እንደታሰረ ይሁን ለምን እንደታሰረ የጸጥታ አካሎች እንዲሁም አንድም ባለስልጣን የተናገሩት ነገር የለም። በዚህም የህግ ውክልና ማግኘት ሳይችል ለወራት በእስር ቆይቷል። ተከታዮቹም መልስ እየጠየቁ ቢሆንም እስካሁን አዲስ ነገር የለም። ብዙዎችም አቤል እንዲፈታና በሀገሪቱ ውስጥ የመናገርና ሐሳብን የመግለጽ ነፃነት እንዲኖር፣ በሀገሪቱ ያለው የሰብአዊ መብት ጥሰት እንዲቆምና ዴሞክራሲ እንዲሰፍን እየጠየቁ ነው። ይህ ታሪክ መከታተላችንን እንቀጥላለን። ተጨማሪ ዝርዝሮቹ እንደወጡ አዳዲስ መረጃዎችን እናደርሳችኋለን። ስለዚህ ሁኔታ ምን ያስባሉ? ሐሳባችሁን በኮሜንት ያሳውቁን። ኢቢኤስ ቴሌቪዥን በዚህ ግለሰብ ጉዳይ ይቅርታ ቢጠይቅን መልሶ የይቅርታ መግለጫው አንስቶታል። መግለጫው ባጭሩ ልንገራችሁም ብርቱኳን ተመስገን ደረሰብኝ ባለችው ፆታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችው ልጇንም ለማሳደግ አቅም የሌላት መሆኑ በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በንባ ችግሯን ገልጻልን ነበር። ይህም በሴቶች ላይ እየደረሰ ባለው ፆታዊ ጥቃትና በዚህም ህይወታቸው መራራ የሆነባቸው እህቶችና እናቶች በመርዳት ላይም በአተኮረው ዓላማ በመነሳት ይህም ፕሮግራም ወደ ተመልካቾች ለማድረስ

ሞክረናል ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾች በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ እየተሰራ እንደሆንም ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል ታዲያም ኢቢኤስ ቴሌቪዥን ጉዳዩ በጥልቀት እየመረመረ እንደሚገኝም በወጣው መግለጫ ላይ ለመመልከች እያለሁ ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወስድም ጣቢያችን ከሕግ አካላት ጋር ይተባበራል በማለት የኢቢኤስ ማኔጅመንት ያወጣው መግለጫ ያ የህዝብ ተወካዮች ምክር ቤት አባል የሆኑት ደሳለኝ ጫኔ ትላንት ምሽት በፌዴራል ፖሊስ አባላት ተወስደው መታሰራቸውን የአገር ውስጥ የዜና ምንጮች ዘግበዋል። ደሳለኝ ምሽት ሶስት ሰዓት ተኩል ላይ በፖሊስ አባላቱ ለጥያቄ ትፈለጋለህ በሚል ከመኖሪያ ቤታቸው ተወስደው ሜክሲኮ በሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ ታስረው እንደሚገኙ የቅርብ ቤተሰባቸው መናገሩን ዘገባዎቹ አመልክተዋል። ዛሬ ጠዋትም መኖሪያ ቤታቸው በፌዴራል ፖሊስ አባላት ፍተሻ እንደተደረገበት የዜና ምንጮቹ ጠቅሰዋል። ተቃዋሚ ተቃዋሚው የአማራ ብሔራዊ ንቅናቄን ወክለው በስድስተኛው አገራዊ ምርጫ የህዝብ ተወካዮች ምክር ቤት አባል የሆኑት ደሳለኝ ያለመከሰስ መብታቸው በብታቸው ሳይነሳ ለእስር የተዳረጉ ሁለተኛው የፓርቲው የምክር ቤት አባል ሆነዋል።